ሰላም ነው ስራ እንዴት ነው ስራ ጥሩ ነው ያው እየተንከባከብክን የደረስኩ አዎ እኔም ወደ አንተ ከመምጣቴ በፊት ዲፖ አካባቢ የሚገኘው ጣና ፓርክ ተገኝቼ ነበር እና ትንሽ ጥያቄዎችን ፈጠረብኝ ደስታንም ጥያቄዎችንም ጨምር ነው ይዤልህ የመጣሁት እና እስኪ ለተመልካቾቻችን ራስን አስተዋውቅልን እና ወደ ጭውውታችን እንገባለን ሙልቀን ይኖር እባላለሁ በሙልቀን መሠረት የህብረሸርክና ማህበር በአረንጓዴ ልማት ዋና ስራ አስኪያጅ። መልካም ተመልካቾቻችን እንደምን ቆያችሁን። አሁን የምንገኘው በልፍኝ የእንግዳ ሰዓታችን ላይ ነው። ከተማችን ላይ ከቅርብ ጊዜ ወዲህ ባህር ዳር ከተማ ላይ ማለት ነው፣ በኮሪደር ልማቱ ምክንያትም ቀደም ብሎም የአረንጓዴ ልማት ስራዎች ሲሰሩ ቆይተዋል። በጣም የሚያማሩ ምሩ የሚደንቁ ቦታዎች አሉ እና እነዚህም ከሰሩ ባለሙያዎች መካከል አንዱ ነው ወጣት ሙልቀን ከእሱ ጋር ቆይታ የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በክብር እንጋብዛለን። ቆይታችን ይቀጥላል። በዚህ በአረንጓዴ ልማት ስራ ምን ያክል አመታትን ቆይታል? እኛ ከተደራጀን ወደ ሰባት አመት ሆኖና ከዛ በፊት በግልም እኔ ሞክር ነበረ። ጓደኞቼ የማህበር አባላቶችን በግል ይሞክሩ ነበረ ግን ወደ ስራው ፈቃድ አውጥተን ወደ ስራው የገባን ሰባት ዓመት ሰባት አመት ነው። ከፍተኛ ልምድ ነው። አረንጓዴ ልማት ስራውስ ቀደም ብሎም ተጀምረው ነበርና ከሰባት አመት በፊት አንተ ወደዚህ ስራ ከመሰማራት በፊት የነበረውን እዚህ የማስዋቡን ስራ ስትመለከት ምን ይሰማ ነበረ? ባህር ዳር እንግዲህ በብዙ ነገር የታደለች ሀገር ናት። እንደምታዩት ጣናንና አባይን በአባይና በጣና የታጀበች ሀገር ናት። እቺው ውብ ከተማ ትንሽ ከሰጣት በቃ ብዙ ውበቷ የምንገልጽባት ከተማ ናትና ዘንባባዎቿ ሌላ የውበት ተጨማሪ ውበቱ ናት፣ አለና ያ ነገር በጣም ሁሌም ይመስጠኝ ይሰበኝ ነበረ እና ደስ ይለኝ ነበረ የምወደው ነገር ነበር። ስለዚህ ያንን ምክንያት በማድረግ ወደዚህ ሙያ ተስበገባ ማለት ነው። አንዳንዴ አንዳንድ ሙያዎችን ስንመለከት ሰዎች እየሰሩ ስናይ፣ ወይ እኔ ብሆን እኮ እንዲሰራለሁ እንደዚህ አድርገህ ይህን ቦታ አስበዋለሁ ምናለት አይነት ስሜቶች አሉና እንደዚህ አይነት ስሜት ነበረብህ ወደዚህ ሙያ ከመግባት በፊት? እኔ ዝም ብዬ ባህር ዳርን የምስልበት የራሴ ኢሜጅ አለኝ። ምክንያቱም አሁን በጣና ሳይት ያሉ ግንባታዎች እኔ የእሱ አድናቂ አይደለሁም። ምክንያቱም በዛ ሳይት ክፍት ሆኖ የውበት ዛፎች የጥላ ዛፎች ኑረውባቸው ለሕዝብ መዝናኛና ቀለል ያሉ በቀላሉ በቡለን ምናምን መተሳሰር የሚችሉ ቀልል ያሉ ካፌዎች ማረፊያዎች ተሰርቶላቸው እንደዚህ አይነት መዝናናዮች መዝናኛዎችን ነው ለባህር ዳር የምመኛት። ክፍት ሆኖ በዛ ብዙ የወኮይ ሊኖር ይችላል የብስክሌት የባቡር እንደዚህ እንደዚህ አይነት ነገሮች ነው እኔ ማሰብ ደስ የሚለው። ነገር ደግሞ አሁን በቅርብ በየቦታዎች ተከፋፍቷል፣ የጣና አካባቢ ያሉ ቦታዎች ማለት ነው። እና ስለዚህ እንደ ፍላጎት ሆኗል ማለት እንችላለን። አዎ፣ በጣም አሪፍ ነው። አሁን ይሄ አሪፍ ጅማሮ ነው። በእርግጠኝነት በእርግጠኝነት እኛ እንኳን ባናደርገው የእኛ ልጆች ያደርጉታል የሚል እምነት አለኝ። ምክንያቱም በቃ ትክክለኛ ውበት የሚባለው ጣና ሲገለጽ፣ በቃ ጣና እየተገለጸ በሄደ ቁጥር ውበቱን እያየ ነው እንሄዳለን እና አሁን ተሸፍን እናያለን ማለት ይቻላል። አሁን ደግሞ ጥሩ ጅማሮ ነው። በየቦታው ተገልጿል። አሪፍ ነገር ነው ይሄ። ሰባት አመት በዚህ ሙያ ላይ እንደቆየህ ነግረኛልና ባለፉት ሰባት አመታት ውስጥ ምን ምን ስራዎችን ሰራ የት የት አካባቢዎች ሰራ የሚለውን እስኪ እናንሳ። በሰባት አመት ውስጥ ባህር ዳር ኢንዱስትሪ ፓርክ የፌደራል በፌደራል ደረጃ ያለ እሱን ፓርክ ሰርተናል። ወደ 75 ሄክታር አካባቢ ነው። እሱን ግቢ ሙሉን አስውበን አሁንም በእንክብካቤ እየሰራን ነው ያለነ። ህዳር 11 የህዝብ መዝናኛ እሱንም አሁን ዘንባባ ፓርክ ተብሏል። እሱንም እኛንን ያስዋብ ነው እንደምታዩ። ዘንባባ ፓርክ ብዙ የተቀረጹ ዛፎችን ባሉበት ውበት ሰርተን በቅርጽ ቀርጸንላቸው ውበት ሰጠናቸዋል። እና ብዙ ነገሮች አሉ እዛ የተሰሩ ፋብሪካዎችም፣ ኮሪደርም እና ሌሎችም ድርጅቶች ላይ ሰርተናል። በዚህ በኮሪደር ልማት አሁን ካለንበት ቦታ ጀምሮ የት ድረስ ነው ይሰራል? ከስካይ እስከ ጊዮርጊስ ድረስ ሙሉ ዳርና ዳር መሀሉንም ሁሉንም ያጠቃልለ ማለት ነው። ያለንበት ያለንበት ቦታም የናንተ ውጤት ነው ማለት ነው። አዎ አዎ፣ እኛም እጃችን አለበት እዚህም። ሌላው ደግሞ ይሄ መሀል አካፋይ ደግሞ እስከ ርዕሰ መስተዳደር ድረስ ይሄዳል የእኛ ስራ። ስለዚህ አሁን እዚህ ጀምረን እስከ ሞሰብ ያለውን ቦታዎችን እያየን መጫወት እንችላለን። እሺ ውበትን እና ከተማን እንዴት ታያዋል? እንዴት ትገልጻዋል? ውበት እና ከተማ? ያው አንድ ከተማ ውብ ስትሆን ብዙ ነገሮችን እድሎችን ትፈጥራለህ ለከተማው ሕዝብ እና ለአጠቃላይ ለቱሪስት ለሁሉም ነገር እድል እየፈጠርክ ነው የምትሄድ እና ይሄ መሆኑ ለከተማው ጥሩ ነገር ነው። አንድ ከተማ ውብ ነው ለማለት ያው መሰረታዊ ነገሮች አሉ። መሰረተ ልማት እና አጠቃላይ የአረንጓዴ ቦታዎች መዋብ አለባቸው። የሰዎች ማረፊያ ሆቴሎች፣ ማንኛውም እዚህ መጠቀም የሚፈልጉት የኢንተርኔት ምናምን ሊኖር ይችላል። እሱ ሁሉ የተሟላ ቴክኖሎጂ ሁሉ ነገር ካለ ውብ ነው አንድ ከተማ። መልካም። እንደዚህ አይነት ስራዎችን ለመስራት ዲዛይኖች እንዴት ነው የምታወጡት? አትክልቶች እንዴት ነው የምትመርጡት? አንደኛ አካባቢውን አካባቢውን ይህን አካባቢ የሚገልጸው ምንድን ነው የሚለውም እሱን እንመጣለን። ቀጣይ ደግሞ ምንድን ነው እዚ አሁን ለመሀል አካፋይ ለዳርና ለዳር የሚተከሉ አትክልቶች አሉ። አሁን ለዳርና ለዳር ጥላ የሚሆኑ አትክልቶችን እንጠቀማለን ብዙ ጊዜ። ስለዚህ እንደየቦታው ይለያያል፣ ቦታው ይለያያል። አሁን ለእግረኛ ጥላ እንዲሆን ጥላ የሚሆኑ አትክልቶችን ዳርና ዳር እንጠቀማለን። ለመሀል ደግሞ ለትራፊክ መኪና የሚያሽከረክር ማንኛውም ሰው እንዲታየው እነዚህም ፓልሞች ናቸው። እነዚህ ፓልሞች እንደምታያቸው ሮያል ፓልም ይባላሉ። ራሳቸውን እያጸዱ ነው የሚሄዱ። አረ እላይ ብቻ ነው የሚታዩና ይሄ ለትራፊክ የማያስቸገር ስለሆኑ እነዚህን ብቻ ለውበት እንጠቀማለን። ጥርፊቱ እየከላ ሄድና ይሄ እየጸዳ ይሄዳል። ከላይ ብቻ ከላይ ብቻ። ከነባር ከነበሩ ዘንባባዎች ለየት የሚልበት ሁኔታ አለ፣ ይለያል። ይሄ ሮያል ፓልም በጣም ውብ ነው። እነዛኞች ለዳርና ለዳር ነው። ለዚህ አትጠቀመው ስለሚሰራ ቅድም ስለ ዛፍ ምርጫዎቹ ነገርከኝ እንደየቦታው እንደሚለያይ ነግረኛል። ዲዛይኖቹንስ እንዴት ነው የምታቀርቧ የምታወጧቸው? የተለያዩ ቦታዎች ላይ የተሰሩ ዲዛይኖችን ስላየው ብዬ ነው። እንደየድርጅቱ፣ ለምሳሌ ሆቴል ከሆነ ሆቴሉን የሚገልጽ ነገር እዛ ላይ ዲዛይኑ ላይ እናስቀምጣለን። እዚህ ባህር ዳርን የሚገልጹ የተለያዩ ኮሪደር ስለሆነ ባህር ዳርን የሚገልጹ ነገሮችን ተጠቅመናል። ለምሳሌ የአሳ ምስልን ስላለ። ስላለን ወፎች ጣና ላይ ያሉ ወፎችን እንስላለን። እንግዲህ ዘንባባ ፓርክ የሰራ ነው በእንጨት አይታችሁታል አይታው ከሆነ አንበሳው ትልቅ ዛፍ ላይ ነው የቀረጽ ነውና አንበሳው ምን እንደሚገልጽ ወደ ጣና ነው የዞረና ያ ያባፋሲሎ እዛ አካባቢ ያሉ ታላቅ አባት ነው የነበሩ እዛ ላይ እና ምን ነበር ንግግራቸው የሀይቅ ዳር ህዝቦች ወደ ጣና ይጮሃሉ የሚለውን እሱን ለመግለጽ ነው። በእንጨት ቀርጸን እዚያ ላይ ይሰራ ነው። አሚኮ በራ አካባቢም የማይክ ስዕል አይቻለው። ስለዚህ አሁን እንደየ ተቋማቱ ባህሪ አካባቢው ላይ እንዳለው ሁኔታ መነሻ በማድረግ ነው ማለት ነው፣ መነሻ በማድረግ ስራዎችን እንሰራለን ማለት ነው። የጣና ፈርጥ ይላል እዚህ ጋር ደግሞ እዚጋር እዚህ ጋር ደግሞ ውቢቷ ባህር ዳር የጣና ፈርጥ የጣና ፈርጥ ይላል። የጣና ፈርጥ ዋው! ይሄ ደግሞ በጣም ደመቅ ያለ ነው። ከዛኛው ደግሞ አዎ፣ ይሄ ድንጋይ ማርት እዚህ ጋር ተጠቅመናል። አዎ፣ ለየት የሚለው ከዛኛው ይሄ ድንጋይ ተጨማሪ የድንጋይ ካብ የተደረገው ነው። አዎ፣ እንደዛ አይደለም። መልካም፣ በጣም ጥሩ፣ በጣም ደስ ይላል። በሆነቱ እንዲያይት ነገሮችን ለመስራት የተለየ ፈጠራ ችሎታ ይፈልጋል ብዬ አስባለሁ። ፍላጎት ነው። ችሎታ ብቻ ሳይሆን ፍላጎት ካለ ብዙ ነገሮችን መስራት ትችላለህ። ፍላጎት የአንተ ውስጥ ፍላጎት ካለ እነዚህ ነገሮች ለመስራት ለማስዋብ የምትጠቀሟቸውን አትክልቶችንም ለመትከል ቅደም ተከተል ይኖረዋል ብዬ አስባለሁ። ከምንድን ነው የምትጀምሩት? እንደ ቦታው ሁኔታ ይለያያል። አሁን መጀመሪያ ለዚህ አካባቢ ለሳር ወይም ደግሞ ለማስዋብ ይሄ ቦታ ይመጥናል አይመጥን የሚለውን አፈሩን ቼክ እናስደርጋለን። ቦልድ ወይም ትልልቅ ድንጋዮችና አፈሩ የማይሆን ከሆነ እንዲነሳ እናደርግና ፈርታይል የሆነ ሶይል እንዲመጣና እንዲደረግ እናደርጋለን። ፊል አድርገን ሌብል እናደርጋለን። እዛ ሌብል አድርገን ኮምፖስት ቀላቅለን፣ በኮምፖስት ከአፈሩ ጋር ከቀላቀልን በኋላ ውሃ እያጠጣን መትከል እንጀምራለን ማለት ነው። ስለዚህ የመጀመሪያው ስራ ለአትክልቶቹ ምቹ ሁኔታ መፍጠር ነው። ቦታውን ከተረከባችሁ በኋላ ዲዛይኖቹን እናንተ በራሳችሁ ነው የምታስቀምጡ፣ ወይስ ይሄን ይሄን ይሄን ስሩልን የሚል ከከተማ አስተዳደሩ የሚሰጣችሁ ሀሳብ አለ? ኮሪደር ላይ እንደምታየው በመጀመሪያ አማካሪዎች አሉ፣ እዚህ አማካሪዎች አሉ። የኮሪደሩ ለነሱ አማካሪዎች ያለው እናሳያለን። ዲዛይኑን ከመረጠን በኋላ እናሳይና እነሱ አፕሮብ ሲያደርጉት ወደ ተግባር እንገባለን ማለት ነው። የደከማችሁበት ነገር ከመሬት ቁፋሮ ጀምሮ አፈር ከማልበስ ከመትከል ሁሉ ያን ሁሉ ሂደት አልፎ አብበው በቃ የምትፈልጉትን ቅርጽ ይዞላችሁ ስታገኙት ምን ይሰማችኋል? ምን ይሰማላችሁ? አንዴ በጣም በጣም ነው ደስ የሚለኝ። መሬቱ እንደዛ እንትን ብሎ ስታየው ተሎ ብላስ ውበህ ያንን ውጤቱ ለማየት ነው የምትጓጓና ያንን ውጤቱን ደግሞ የሰራውን ስራ በተግባር አይተህ በደንብ አእምሮ ስታየው በቃ በጣም ትልቅ ደስታ ነው። አትክልት ፍቅር ያስዛሃል። ምክንያቱም አትክልት ጋር መዋል እራሱን የቻለ ሌላ ሌላ ውስጥ ላይ ተአምር የሆነ ነገር ነው የሚሰማ። አዎ። ግን እንደው ስራዎችን በምሰሩበት ሰዓት ሲጠናቀቅም ሊሆን ይችላል የሰዎች ሀሳብና አስተያየት ምን ይላል? በጣም ጥሩ ነው። ሰው ይመጣል፣ ያበረታታል። በርቱ በቃ ኢብን እኛ ጓደኞች ወደዚህ ሙያ የመሳብ ነገር አለ እናንተ ጋር አብረን መስራት እንፈልጋለን የሚሉ ሁሉ አሉና ይሄ ለኛ ጥሩ ነገር ነው። ከቱሪዝም፣ ከኢኮኖሚ፣ ከስነ ልቦና፣ ከጤና አንጻር እንደ ምንድን ነው ጠቀማች ምንጠቀም የታው ተላለ እንደዚህ መዋቡ ከተማን ስታሱ የመጀመሪያው ኢኮኖሚ ነው። ኢኮኖሚ ላይ እንግዲህ ቱሪስቶች ይገባሉ ወደዚህ ሀገር ሲገቡ ከዚህ ያለው ከሆቴል ጀምሮ ማን እስከ ከትንሽ ዝቅ ብሎ ከሚኖር ጀምሮ ሰርቪስ የሚሰጡ ትራንስፖርት የሚሰጡ የትኛውም ሰው ተጠቃሚ ይሆናልና ኢኮኖሚካሊ ተጠቀምክ ማለት ነው። ሳይኮሎጂካሊ ደግሞ እንግዲህ እዚህ ቦታ ይሄ ቦታ በፊት እንግዲህ ምን እንደነበረ ሁሉም ሳውቀዋል። ይሄ ቦታ ቆሻሻ የነበረበት ቦታ ነው። በጣም በቃ ለማየት እንኳን የሚያስጠላ ቦታ ነው የነበረና ከዚህ ቦታ መጣህ መቀመጥ ብቻህን አይደለም፣ ብቻህን ስትቀመጥ እራሱ ብቻህን አይደለም፣ ሌላ የሚያናግርህ እዚህ አለ። ተፈጥሮ ጋር እያወራ ጥሩ ንፋስ አየር እየተጠቀምክ ነውና ይሄ ራሱ ከምግብ በላይ ነው። እና ሳይኮሎጂካሊ ራስ ግን ተገነባበታል እዚህ ብቻ በመቀመጥ ማለት ነው። ጤናህ የሚጠበቃል ማለት ነው። ጤናህ እዚህ በፊት እንዳልኩ ይሄ ቆሻሻ የሚቀመጥበት ቦታ ነው የነበረ። አሁን ጸድቷል። ማን ነው ዘንባባ ፓርክ እንደዚሁ የቆሻሻ ገንዳ የተቀመጠበት ቦታ ነው የነበረ። ያ ጸድቶ አሁን ህዝብ የሚዝናናበት ቦታ ሲሆን በአንድ ወቅትማ የዘንባባ ፓርክ ምን የምንሰማው የሌላ ሱስ ምናምን ሁሉ ማካሄጃ ቦታ እንደነበር ሁሉ ሰማሁኝ። ልክ ነው። ብዙ ወጣት እዛ ነበር የሚውለው በሱስ በመጠመድ ማለት ነው። አሁን ግን በሶሻል ሚዲያ ሊሆን ይችላል፣ በሌላ ነገርም ራሱ በቲክቶክ በምና ራሱን እያስተዋወቀ ቢዝነስም እያገኙበት ነው። ከዛ ወጧል። አሁን መዝናኛ ሆኗል። ጤናችን ጠበቅን ማለት ነው። ምንድናትችኛ እቺ ጣና ምስል ናት። የሀይቁ ካርታ፣ ካርታዋ ናት ራሷ። ና ቦታው ስለሚጠበን ደሴቶችን አላስገባ ናቸው አልተቻለም። ግን የጣና ካርቷ በዚህ ልክ ይህን ይመስላል። በነገራችን ላይ ይህን ሁሉ የምታዩትን እዚህ ጋር ያለውን የሰራ ነው ከጓደኞቻችን ሌሎች ማህበራት ጋር በመሆን በነጻ የተሰራ ስራ ነው። ምክንያቱም ደስ ስላለን እዚህ ኮሪደር ሲጀመር የሚፈጥርልህ ጥሩ ስሜት አለ እና ያ ጥሩ ስሜት ይህንን አሁንኛ በነፃ ነው ይሰራ ነው። ለከተማ አስተዳደሩ በነፃ ነው ያበረከታችሁ? አዎ፣ ለከተማችን ለከተማችን አዎ። አይ፣ በጣም ደስ ይላል። የስራ እድል ብቻ ተጠቃሚ ብቻም ሳትሆኑ ነው፣ ካገኘነውም ደግሞ እናካፍል በሚል አዎ፣ የራሳችሁን እናበርክቶ አድርጋችኋል። አዎ። አደሞስ ያሁን ቁጭ እንበልና ደግሞ እሺ፣ ባህር ዳርን ውበት እንዴት ታየዋለህ? የሚለውን እንጨዋወታለን። እ አሁን ባለው ሁኔታ የባህር ዳሩን ውበት እንዴት አየኸው? እንደው ተጨማሪ ነገር እን ምን መደረግ አለበት? ምን መሰራት አለበት ትላለህ? እንደ ባለሙያ የባህር ዳር ውበት አሁን ባለበት ሁኔታ በጣም እጹብ ድንቅ ነው። በጣም አሪፍ ነገር ነው። ጥሩ ነገር ነው። ተጨማሪ ነገሮች ብዙ ከተማ እያደገ ሲሄድ ሁሌም ፍላጎትም እየጨመረ ነው የሚሄድና ብዙ ነገር ትመኛለህ። በየቦታው ሳት አደጋ ሆዝ እንትን የሚባሉበት በየቦታው እንደዚህ እንደዚያ አይነት ነገሮች ዘመናዊ ካሜራዎች፣ ሁሉም ነገር ዲጂታል ሆኖ በዛ ድረስ ከተማ እንድትዋብ እፈልጋለሁ። እቀት እየጨመረ ነው እና ከጣና የሚመጣው አየር ለከተማው መድረስ አለበትና በሁሉም ሳይድ ክፍት መሆን አለባቸው፣ የሚል አስተያየት ነው ያለኝ። አዎ ጥሩ። እንደዚህ አይነት ነገሮች እንዲህ በብዙ መንገድ ወጪ ወቶባቸው ብዙ ወጪ ወጥቶባቸው ነው በረጅም ጊዜ እንዲያገለግሉ ታስበውም ነው የሚሰራውና ዘለቄታቸውን ለማስቀጠል ምን መሰራት አለበት? ምን መደረግ አለበት? ልማት በማንኛውም ጊዜ ሊለማ ይችላል። ይሄ ልማቱ ግን ሁሌ ቀጣይነት ነው ሊኖረው የሚገባ የሚል እምነት አለኝ። ቀጣይነት ማለት አሁን ከፖለቲካም ከምትንም ከሁሉም ነገር ነፃ ነው ልማት። ልማት ሀገር ክን ነው እያለማ ያሳደግ ያለኸው እና ይሄ ነገር ሁሉም ሰው ሁሉም ሰው በተቆርቋሪነት ይሄ ይሄ ከተማ ቢዋብ እኔ ይጠቀማለሁ ብሎ ሁሉም ሰው አስቦ ከብቶች የግንዛቤ እጥረት ነው። አሁን ይሄን ነገር እኔ እንደውም ግንዛቤ ማስጨበጥ አለብን የሚል እምነት አለኝ። በመንግስት ደረጃ ይህንን መፍጠር አለበት የሚል ሀሳብ አለኝ። ምክንያቱም አበቦችን መረገጥ ኖርማል አድርጎ የሚያስብ ይኖራል፣ እና ይሄ ነገር ትክክል አይደለም። እንክብካቤውንም ዘላቂ እንዲሆን ከፍተኛ ብር የወጣበት አትክልት፣ ዘመናዊ በሆነ መልኩ በስፕሪንክለር እየተደረገ ዘመናዊ በሆነ መልኩ ሰዎቹ የሚያጠጡ አትክልት የሚንከባከበው ሰው የሰውን ትራፊክ በማያጨናንቅ መልኩ ጠዋትና ማታ ቀደም ብሎ ሌሊት ኢቭን ምሽት የመስራት ባህላችን ራሱ ማጠናከር እንደዚህ አይነት ነገር ቢፈጠር ጥሩ ነው ላለው አሁን ቀን ላይ ሲታይ የሆነ የሚሰርቅ ነገር አለ። እንደ ከተማ ከተሞን ውበት ለማየት ሁሉ የሚረብሽ ነገር ይኖራል ይፈጥራል። የሚያጠጣ ሰው እንትን የሚል ሰው ስታይ የሚረብሽ ነገር ይኖራል እና ያህን በማይረብሽ መልኩ ጠዋትና ማታ ለአትክልቱም ስለሚመጨው እንደዚ አይነት አሰራሮች ቢከተሉ ጥሩ ነው። እንደው ምናልባት በስራ አጋጣሚ ላይ ለየት ያለ ነገር የገጠማችሁ ያገኛችሁ ነገር ይኖሩ ይሆን? አው አሁን እኛ ስራ ያው መቼም ስራ ብዙ ነገር ያጋጥመሀል። ሰርተህ ጨርሰህ የተረሳ ነገር ይኖራል። የቴሌ የመብራት ኃይል ወይም ደግሞ የውሃ መስመሮች ያልተዘረጉ የተረሱ ነገሮች ሊኖሩ ይችላሉ። ያኔ ሰርተህ ሌብላ አድርገህ ሁሉ ነገር ጨርሰህ አስውበህ ሲቆፈር ብዙ ነገር ነው የሚበላሽ በአዲስ እንትን ይላል እንደገና ሌብሉ ሁሉ ይበላሻል ያንን እንትን ብለህ ደግሞ ለብቻ ስትተክለው ለብቻ ሌላ እንትን ይፈጥርብሃል እና እንደዚህ አይነት ነገሮች ለኛ እንትን የሚያስቸግሩ ነገሮች ናቸው የትኛው ነው መቅደም ያለበት መጀመሪያ የሚቀበሩ ነገሮች ጨርሳለህ ከዛ በኋላ ነው ከላይ የሚሰሩ ይሰሩ ነገሮችን የምትቀጥል እና እንደዛ እያለ እየተናበብክ ከሄድክ ነገር ማስተካከል ይቻላል የሚል እምነት አለኝ ጥያቄዎችን እያገባ ደርኩ ነው የመጨረሻ የምታሳይኝ ቦታ አለ? አዎ፣ የአንድ ማዕከል አገልግሎት አለ። እዚህ ሞሰብ የአንድ ማዕከል አገልግሎት ይባላል። እንግዲህ እችን ቢሮ እኛ ነው የሰራናት። በቅርብ ነው አገልግሎት መሰጠት የሸመረው ተቋሙ፣ በቅርብ ራሷን የምትገልጽ እዚህ ጋር ሞሰብ ነው። ሞሰብ ቅርብ የሰራናት። ቅድም የገለጽክልኝን ነገር በቃ በደንብ እያየሁት ነው። ተቋማቱን መሰረት ያደርጉ ነገሮችን እየሰራችሁ ነው። እኔ የአበባ አድናቂ ነኝ። አበቦቹ ሲያብቡ የሚሰጡት መልክ በጣም ነው ውስጤን የሚገዛኝ፣ እና ምን ያክል ደግሞ እንክብካቤና ጊዜ ሲሰጣቸው ውብ እንደሆኑ ማሳያ ናቸው። እነሱ የሚመጣው አየር ምን ያክል ንጹህና ለመንፈስ የሚያድስ እንደሆነ ቅድም በጣም ውስጤን ገዝቶኝ ነበረ። አዎ፣ ደስ ይላሉ። ይሄ ነው ትልቁ ደስታ የሚባለው ይሄ ነው በቃ። እዚህ በላይ ደስታ የለም። መጨረሻ ላይ እንደ እንደመሰነባበቻ ልጠይቅ ያሰብኩት እነዚህ ነገሮች ከሰራ በኋላ እንደ ተበልካችሁ እንደ ማህበረሰቡ አንተም የመዝናናቱ ልምዱ አለ ወይስ ሰርተ ዞር ለወደ ቤት ነው የምትሄደው? ሁሌም ሳየው ደስ ይለኛል። እመጣለሁ የሰራኸውን ነገር ሁሌም እንዳልኩ አትክልት ሱስ ነው የሚያስዝህ። የአትክልት ቦታ እዚህ የምትሰራ ከሆነ ሁሌም እዛ መዋል ያስደስታልና በጣም ነው ደስ የሚለኝ እኔ ስዝናናም አትክልት የተሰራ ማለት በደንብ የተዋበ ቦታ ላይ መዝናናት ያስደስተኛል። ለውስጥ ሳት ነግረው ተፈጥሮ ዝም ብለ ስታየው ውስጥህ የሚማርክ ነገር ይኖራል። ያኔ ምግብ ባት በላ ራሱ ደስታን ይፈጥርልኛል። መልካም ነው። አሁን ጥያቄዎችን ጨርሻለሁ። ያላነሳ ናቸው ቀረ የምትላቸው የምታስተላልፋቸው መልእክቶችም ካሉ እድሉን የማስተላልፈው መልእክት ያው እቺ ውብ ከተማ የጋራችን ከተማ ናት። ሁሉም ሰው ሁሉም ሰው በሃላፊነት በሃላፊነት የተሰሩ ስራዎችን መንከባከብ አለበት መጠበቅ አለበት የቆሻሻ ባስኬቶች አሉ ትራሽካኖች አሉ እዛ ውስጥ ማስቀመጥ እንደዚህ አይነት ልምድ ይኑረን የመንግስት ኃላፊዎች እኛን አምነውን ወደዚህ ስራ እንድንገባ ስላደረጉና በጣም እናመሰግናለን እግዚአብሔር ያክብርልኝ ማለት ፈልጋለሁ ተመልካቾቻችን በእልፍኝ እንግዳ ያዛንላችሁ የቀረብነው መሰናዶ ይህንን ይመስል ነበር። ቆይታ ያደረግ ነው ከወጣት ሙልቀን ይኑር ጋር ነው። አብራችሁን ስለነበራችሁ እና ጊዜያችሁን ከኛ ጋር ስላደርጋችሁ እጅግ አድርገን እናመሰግናለን። ቀሪ የእልፍኝ መሰናዶዎች እና ወደ እናንተ መድረሳቸውን ይቀጥላሉ። አብራችን ቆይ